ሁላችን ስለ ሄሞግሎቢን እና የደም ማነስ እናውቃለን። ሁላችንም ብረት የሄሞግሎቢን አስፈላጊ ክፍል እንደሆነ እናውቃለን፣ እና በሰውነቶ ውስጥ ብረት ከተዋረደ የደም እጥረት ሊያጋጥሞ ይችላል። ብረት ከምግብ ይመጣል፣ ብረትን በብዙ መንገዶች ይጠፋል፣ በተለምዶ በሴቶች የወር አበባ በኩል ይጠፋል። የብረት እጥረት የደም እጥረትን ሲያከስ እንደ ሐኪም፣ አሁን የብረት ምርመራ ማድረግ እንፈልጋለን በሰውነቶ ውስጥ የብረት ደረጃ ምን ያህል ነው? በዚህ ምርመራ ክፍል ውስጥ የብረት መጋራት ችሎታ የሚባል ምርመራ እንደምን እንደምን እናደርጋለን ይህም ትራንስፈሪን ይባላል። የብረት መጋራት ችሎታ እንደ ሐኪሞች ለእኛ የሰውነቶ በብረት በቂ እንደሆነ ይነግረናል። ለምሳሌ የብረት መጋራት ችሎታው ከፍተኛ ከሆነ ይህ ማለት ሰውነቶ ብረት ለመጋራት በቂ ፕሮቲን እንዳለው ነው፣ ነገር ግን ብረት ግን ዝቅተኛ ነው። ስለዚህ የብረት እጥረት በእንደዚህ ሁኔታዎች ውስጥ የምርመራ ውጤት ነው። የብረት መጋራት ችሎታ የፕሮቲን ምልክት ብቻ ነው ከፍተኛ መጠን በሰውነቱ ውስጥ ዝቅተኛ የብረት መጠን እንደሚኖር ይገልጻል። ነገር ግን በአንዳንድ ሁኔታዎች ውስጥ ለምሳሌ ታካሚው የጉበት በሽታ ካለው ይህም ሲሮሲስ ይባላል ፕሮቲኑ ዝቅተኛ ይሆናል። በእንደዚህ ሁኔታዎች ውስጥ የብረት መጋራት ችሎታ ዝቅተኛ ቢሆንም የብረት እጥረት አለ። ስለዚህ ይህን አስተያየት በአእምሮ ማስቀመጥ አለብን። የብረት መጋራት ችሎታ እንደ የብረት እጥረት ምልክት በመጠቀም የአኒሚያ አይነት ለማስታወቅ እንደ ሐኪም ማግኘት ይቻላል።